አላውቅም። ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ እሱን አሁን ማውራቷ አግባብ አይደለም፣ ሰዓቱም አይደለም። እና እቀፈኝና ለመጨረሻ ጊዜ እንለኝ። አሚ፣ እቀፈኝ አይም ልክ ነው ግን እቀፈኝና እንለያይ። እኔ ለመጨረሻ ጊዜ ላቅፍህ ነው የጠራሁት ዛሬ። ይሄን የማደርገው በጣም ስለምትናፍቀኝ። እናንተ ላይ ብራሱ እስከምገባ በጣም ቸኩ እያለሁኝ አብርሃም፣ ፌን ትነቀለ ሩታ እያለቀሰች ነው። እና እውነት ነው ግን እኔ እኮ በእናንተ የሚጨክን አንጀት የለኝም። ወይኔ በቃ ታረቁ። በቃ ሩታ ቤት ገብታለች። በቃ መጨረሻው የሚሆነው ሆስፒታል ነው። እኔም እኮ ተናግሬ ነበረ። በጣም ነው የሚያሳዝነው ማለት ነው። ይሄንን ያህል ይሄንን ያህል ብትታረቁ ይሄ ሁሉ ነገር አይፈጠርም ነበር። ወይኔ ወይኔ ማይክል ወይኔ በቃ አፌንት ሰራ። በጣም ነው የሚያሳዝነው። ቤተሰብዬ፣ እንግዲህ ይወርቋል ማለት ነው። እኔ እንዴት እንደደነገኩኝ ሩታ እንደዚህ ስትጮህ ማለት ነው። ቤተሰብ እናንተስ ምናላችሁ? በጣም አስደንጋጭ ነገር ነው። የዛሬው ጉድ ነው። ጉድ፣ ጉድ፣ ጉድ፣ ጉድ፣ ጉድ። ይሄው በቃ አንዴ ቀፈኝ፣ ና፣ በቃ እንለየ። የመጨረሻ ጊዜ ያለችሁ ሀይሜ፣ ብሩኬን በጣም እንግዲህ የነሱም ነገር በጣም አስቸጋሪ፣ በጣም አስጨናቂ ነገር ነውና፣ አይ አም ሶሪ በጣም እንንጃ። እስኪ ለኦዲንስ አሁን እንግዲህ ይሄንን ሲያው ይሄንን ሲያው፣ አይዞ፣ አይዞ፣ አብርሃም አይዞ በቃ እንደዚህ ወንክ መጨረሻዬን አሳምርልኝ ነው። መጨረሻዬን አሳምርልኝ ፌን ተሰራሩታ ልብሷ ልታወጣ ስትል ማለት ነው እና ቤተሰብ እየኔ በጣም አዝኛለሁ። በላይ ብንገናኝ ማለት ነው። እንዲሁም ሀይምዬ ትተሸዋትይ ትተሸዋትይ ጨክነሽ ተሹ ልትይ